የተጣጡ መርሃግብር የሚሆኑት ማለት ነው። ከሀገር ውስጥ መረጃዎቻችን ቅድሚ ያደርገን ስንጀምር የኢትዮጵያ ፕሪሜር ሊግን ነው የምንገኘው። ቤት ተስተካከለበትን ወሳኝ ድል ነው የተቀናጀው። የሁለተኛ ሳምንት ፕሪሜር ሊግ ተስተካካይ ጨዋታ ቅዱስ ጊዮርጊስ ከኢትዮጵያ መድን ተገናኝተው ነበር። በቅዱስ ጊዮርጊስ አንድ ላይ በማሸነፍ ጨዋታው ተጠናቋል። በራሳኞቹ ለደን ያበቃቸው ጎል ደግሞ አቤል ያለው በግሮ ሁኔታ የመታት ኳስ ንጋቶ ገብረ። ጨዋታው ብርቱ የመሸናነፍ ፉክክር ሲታይበት በመጀመሪያ አጋማሽ በሁለቱም በኩል ማራኪ እንቅስቃሴ ቢታይም በሁለተኛ አጋማሽ ግን ተቀዛቅዞ ነበረ። ውጤቱን ተከትሎ እንጀት ቅዱስ ሲሆን ከሊጉ መሪጋር በነጥብ የተስተካከለበት ወሳኝ ድል ነው የተቀናጀው በአንጻሩ ነጥቡን አስራ ሁለት በማድረስ ነው እንግዲህ በሲዳማ ቡና እና በየው ክፍያ ተበልጦ ሁለተኛ ደረጃ ላይ የተቀመጠው። እንግዲህ ውድድር ዓመቱን የመጀመሪያ ሽንፈት ነው ማስመዝገብ የቻለው ማለት ነው። ሌላው በሀገር ውስጥ ብሎቻችን የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያ ጨዋታ በአበበቂላ ስታዲየም ሩዋንዳ ጋር ጨዋታ ያደረገው ኢትዮጵያ ከአስራ ሰባት ዓመት በታች ብሔራዊ ቡድን ሁለት ለዜሮ በሆነ ውጤት ማሸነፉ ይታወቃል። በኢትዮጵያ አስተናጋጅነት እንግዲህ የተጀመረው ውድድር ዳዊት ካሳ እና ሆዘይ ፋራ ኢትዮጵያን ባለድል ያደረጉ ግቦችን ያስቆጠሩ ናቸው። በአሜሪካ አሰልጣኝ ቤንጃሚን ዚመር የሚመሩት ወጣት ቡድን እንግዲህ በጨዋታ ተስፋ ሰጪ እንቅስቃሴ አሳይተዋል። በሌሎ ጨዋታዎች እንግዲህ በዚህ ምድብ ሶማሊያ ከደቡብ ሱዳን ያደረጉት ጨዋታ በተደረገ ሌላኛው ጨዋታ ታንዛኒያ ሱዳንን ግማሽ ድርትን በማስቆጠር አሸንፋለች። የቀኑ መጨረሻ መርሃ ግብር የነበረው ምሽቱ ለ ሰሀ ላይ በደደዱ አስታዲየም ዩጋንዳና ቡሩንዲ የጨዋታቸውን ያከናወኑ ሲሆን ዩጋንዳ ተጋጣሚዋን አራት ለዜሮ ያሸነፈችበት ሁኔታ በእለቱ ከተደረጉ ድንቅ መርሃ ግብሮች መካከል የሚጠቀስ ነበር ማለት ነው። በአጠቃላይ እንግዲህ ሲካፋ ውድድር ኢትዮጵያ ዘጋጅታ በጥሩ ሁኔታ እያከናወነችው የሚገኝ ነው የሚሆነው ከ17 በታች የአፍሪካ ዋንጫ ሲካፋ ማጠያደድርን ከድንቅ እንቅስቃሴ ጋር አንድ ፕሮሞሽን ጀመሩ። የኢትዮጵያ ከ17 በታች ብሔራዊ ቡድን እንግዲ በትናንትና ሁለትም በሀይራት ሜዳ መገኛል የሚሉን ያከናወነበት ሁኔታ ነው የነበረው። ወደ ባህር ማዶ ማረጆቻችን ደግሞ በቀጥታ የዓለም ዋንጫ ማጣሪዎች እየተደረጉ ይገኛሉ። ከሰሙኑ በርካታ ጨዋታዎች እየተከናወኑ ነው የሚገኙ። ትናንትና ናይጄሪያ ከዓለም ዋንጫ የተሰናበተችበት ሁኔታ ተመልክተናል ናይጄሪያ የመደበኛ ጨዋታ ክፍለ ጊዜ አንድ ላንድ አንድ አጠናቃ ከዲሞክራቲክ ኮንጎ ጋር በነበራት ጨዋታ በዲሞክራቲክ ኮንጎ በፍጹም ታራለ ሶስት ተሸንፋ ባለማንጫ ውጭ የሆነችበት ሁኔታ ተፈጥሯል። እንደሚታወቀው ዲሞክራቲክ ኮንጎ የአንድሬ ኦና እና የብራያን ቡሞ ዶሜ ካርሎስ ባሌባዋን ሀገር ካሜሮንን ባለቀ ደቂቃ በተገኘች አጋጣሚ ወደዚህ የፕሌኦፍ ጨዋታ መምጣታቸው ይታወቃል። ዲሞክራቲክ ኮንጎ ሻደ ወደ ዓለም ዋንጫ የአህጉራት ማጣራጫዎች አለፉ እንጂ በቀጣሉ ወደ 16ቱ ዓለም ዋንጫ አላለፉም። ይህ የኢንተር ኮንፌዴሬሽን ውድድር ሲሆን ከአራት አህጉራት ጠጡ ሀገሮች እርስ በርስ በመጫወት ከዚም የሚያሸነፉ ሀገር ነው ወደ 6 ሚጋ በት አሸናፊው ናይጄሪያ ግን ሙሉ ለሙሉ ከውድድሩ ውጭ የሆነበት አጋጣሚ ነበረ እየተፈጠረው ማለት ነው። በሌላ በኩል የምንመለከተው ደግሞ ትናንትና የተደረጉ መርሃ ግብሮችን ነው ሃንጋሪ ከአይርላንድ እጅግ ድንቅ ፉክክር የነበረበት ከመጨረሻው እላ አስጨራሽ ትንቅንቆች የነበሩበት በብዙ መንገድ ተጠባቂ የነበረ መርሃግብር ነበረ። ፖርቱጋልም ከአርሜ የሚያደርጉት መርሃግብር በጣም ተመሳሳይ። እነዚህ አንድ ምድብ ላይ የሚገኙት አራቱ ሀገራት ባለፈው ፖርቱጋል በአየርላንድ መሸንፏን ተከትሎ ነገሮች የበለጠ ከባድ ሆነው ነበረ። ምናልባት ፖርቱጋል በትናንትናው ጨዋታ ላይ ሽንፈት አስተናግዳ የነበረ ቢሆን ኖሮ ለአለም ዋንጫው በቀጥታ የሚያግባቸውን ነገር ጥያቄ ሮች ሊከብዱ የሚችልባቸው ሁኔታዎች ነበሩ። ከዛ በተረፈ ግን ትላንትና የነበሩ ያልተጠበቁ ተገላ ቤቶች የነበሩ ነገር ነበር። ሀንጋሪ መጀመሪያ አየርላንድ ያደረጉት መናግበር አየርላንዶች ገና በአራተኛ ደቂቃ አማካኝነት ነበረ በፖትር አማካኝነት ጎል ያስቆጠሩት። ከዛ በኋላ ሀንጋሪዎች አካላት ለው ማስቆጠሮት ሁለት ጎሎች ሁለት ለአንድ ሲመሩ ቆይተው ወደ ዓለም ዋንጫ የመግባታቸውን ነገር እርግጥ ያደረጉበት ይመስል ነበረ። እስከ ሰማንያ ስምንተኛ ደቂቃ ድረስ በሁለት ለአንድ መምራታቸው ቀጥለው ነበረ። ሆኖም ግን ሰማንያ ስምንትና ዘጠና አራተኛ ደቂቃ ላይ በተቆጠረባቸው ሶስት ጎሎች ከዓለም ዋንጫ ውጭ የሆኑበት አገር የሚትፈጠረው አየርላንድ ለራሷም ለሀንጋሪም ሰጥቶን የቀረችበት ሁኔታ አለ። በፕሌኦፍ ግን ከሁለቱ አንዱ ማለፍ የሚችሉባቸው ሁኔታዎች እንዳሉ ነው የተገለጸው። በአንጻሩ ፖርቹጋል በቀጥታ ወደ ዓለም ዋንጫ መግባቱን ያረጋገጠችበት ሁኔታ ላ የተፈጠረው ከአርሜኒያ ያደረጉት መርሃ መርሃግብር ዘጠኝ ለአንድ የተጠናቀቀ መርሃግብር ነበረ። የትናንትናው መርሃ ግብር ላይ ቡርኖ ፈርናንዴዝና እና ሩበን ነቬስ ደምቀው ያመሹበት ምሽት ነበረ። በሁለቱም ሁለቱ ግባሾች ፓትሪክ መስራት የቻሉበት ሁኔታ ነበር። ከዛ ተረፈና ጎንዛሎ ራሙዝ እነ ኮንሴሳው ማስቆጠር የቻሉበት ሁኔታ ነበር የነበረው። ፖርቱጋል ታዲያ በአጠቃላይ ዘንድሮ ብቻ አርሜኒያን በመጀመሪያ ጨዋታ አምስት ጎል ቁጥራባት ነበረ። ጠራንዘጠኝ ጎል በድምሮ 14 ጎሎች ነው ተመረቢ ያዋደቀችባት ማለት ነው። አልቤኒያ ከእንግሊዝ ደግሞ ትናንት የተደረገ ሌላኛው መርሃ ግብር ነበረ። እንግዲህ እንግሊዝ ብሔራዊ ቡድን በዓለም ዋንጫ ማጣሪያው እጅግ እጅግ እጅግ አስደናቂ ሌላ ቁጥር ላይ ያለ ክለብ ቲሙን ከተረከበ በኋላ ነገሮች በጣም ካየለው የመጡት በእንግሊዝ ብሔራዊ ቡድን በኩል ሁለተኛው አርሰናል እየሆነ ነው ማለት ጎሎችን ያስቆጥራል። ካስቆጠረ ደግሞ የሚቆጠርባቸው ዕድሎች ጠባብ ናቸው። በዓለም ዋንጫው እንግዲህ በዚህ በማጣሪያ ውሻ ስምንት ቶችን አድርጎ ዜሮ ምንም ሽንፈት የለም ዜሮ አቻ ነው። ስምንቱንም አሸንፏል። ምንም ጎል አልተቆጠረበትም። በአንጻሩ ሀያሎት ጎሎችን አስቆጥሯል። ትናንትናም ለእንግሊዝ ብሔራዊ ቡድን ሀሪኬንና ራሽፎርድ ተቀይሮ ድጋሚ አሲስት አድርጎለት ሃሪኬን ራሱ ማስቆጠር የቻለበት ሁኔታ አለ። እንግዲህ ክርስቲያኖ ሶሪ ራሽፎርድ ትናንትና መቶኛ አሲስቱ ላይ ነው መድረስ የቻለው። በእግር ኳስ ዘመን ያደረጋቸውን የአሲስት መጠኖች መቶ ማድረሱ ቀላል የሚባል አይደለም። ለራሽፎርድ አይነት ላሉ ተጫዋቾች በዚህ ውድድር ዓመት ብቻ ለክለብና ለሀገሩ ሰባት ግቦችን፣ ስምንት አሲስቶችን አድርጓል ራሽፎርድ ወደ ቀሙ እየተመላሰ ይገኛል። ከዚህ በፊት እንደምናሰሰው ማኝሰ ማኒተር ሰባ ስምንት አሲስቶችን ያደረገበት ሁኔታ አጠቃላይ ለባሳ ዘጠኝ እንዲሁም ደግሞ ለእንግሊዝ ሰባት፣ ለአስንግራ ደግሞ ስድስት አሲስት በድምሩ እንግዲህ በእግር ኳስ ዘመን ያስቆጠራቸውን የአሲስት መጠኖች ስምንት ያደረሰበትን አጋጣሚ ነው የተመለከት ነው። ሌላኛው የተደረገው መርሃ ግብር አልቤኒያ ከአዘርባጃን ከፈረንሳይ ነበር። ፈረንሳዊ ገና በመጀመሪያዎቹ ደቂቆች ላይ ባለፈው ጨዋታ እንደ ተመሳሳይ ጎሎችን አስተናግዳ እንዲህ ሲባል ነበረ። በአሁኑ ግን ወዲያውኑ ጎል ተቆጥሮባት መመራት እንደጀመረች ምላሽ የሰጠችበት ሁኔታ ነው የተፈጠረው። በዚህ ሂደት ውስጥ እንግዲህ የተመለከት ነው። በፈረንሳይ ጨዋታ እጅግ ድንቅ እንቅስቃሴ ነው። ሌላኛው ከፈረንሳይ ገባ ተያዘ የተነሳ አንድ ጉዳይ ነበረ፣ እሱ ደግሞ የዴሻምፕስ ቆይታ ነበር። ዛሬ ነው ይፋ ይደረጋል የተባለው በፈረንሳይ ብሔራዊ ቡድን በኩል። ምናልባት ግን የትናንትናውን ጨዋታ ለማንሳት ያክል እንግዲህ ጆዋን ማቴታ አስራሰባተኛ ደቂቃ ላይ እንዲሁም ደግሞ አኮቹ የሞናኮ ታዳጊ ድንቅ ተጫዋች እንዲሁም ደግሞ በመጨረሻ ላይ ሜሜሊያን በራሱ መረብ ላይ ባስቆጠራት ጎል ነው ሶስት ለአንድ በሆነ ውጤት መሸነፍ የቻሉት እንደሚታወቁ ሊያም ካፔ በጉዳት ምክንያት ከውድድሩ ውጭ እንደነበረ ይታወቃል። በቀጣይ እንግዲህ ብራዚል ብሔራዊ ቡድን ወደ ፈረንሳይ በማቅናት እዚያን የሚገጥም ነው የሚሆነው። ፈረንሳይ በተመሳሳይ ወደ እንግሊዝ በመምጣት በተቃራኒው ይህን የሚገጥም ነው የሚሆነው ማለት ነው። ቀጥላለን። ክብራትና ክብርሃን አሁንም የተደረጉ ሌሎች መርሃግብሮችን ደግሞ እናንሳ። ሰርቢያ ከላቲቪያ ወደ ላንድ የተናቀቀ መርሃ ግብር ነበረ። ዩክሬን ከአይስላንድ በተመሳሳይ ሁለት ለዜሮ የተጠናቀቀ ነበር። ይህን ተከትሎ አይስላንድ ከውድድሩ ውጭ የሆነችበት ሁኔታ ነው የተፈጠረው፣ ከአለም ዋንጫ ውጪ። በአንጻሩ ደግሞ ዩክሬን በቀጥታ ወደ ፍ ማግባት የቻለበች ሁኔታ ነው የተፈጠረው። እስራኤል ከሞልዶቮ በእስራኤል አራል አሸናፊነት የተጠናቀቀ መርሃግብር ነበረ። ጣሊያን ከኖርዌይ ያደረጉት መርሃግብር ደግሞ በብዙዎቹ ዘንድ ሲጠበቅ የነበረ ነበረ። ጣሊያን ይህ ግዴታ ለዓለም ዋንጫው በቀጥታ ለማለፍ ዘጠኝ ጎሎችን መረማ ነበረባት ኖርዌይ ላይ። ይሁን እንጂ ታላንድ ገና ጨዋታው ሳይጀመር በሚያሳዝን ሁኔታ ጣሊያን ያው አይደለውም ብሎ እንደጀመራቸው ይታወቃል። በትላንትና ሁለትም ጣሊያኖች ገና በስምንተኛ ደቂቃ ነበሩ አስቆጥረው ስምንት ይቀራል ብለን ጨዋታውን ሰፍ ብለን እንደናይ ሲያደርጉ የነበረው ገና በመጀመሪያዎቹ ጨዋታ ላይ ይሄ ምን ያህል ፍላጎት እንደነበራቸው ሆኖም ግን አርሊንግ ብሮት ያለበት ቲም ላይ እንደዚህ ባለ መኮራት ውስጥ አትገኙም። ገና በአስራአንደኛ ደቂቃ ጣሊያኖች ጎል ያአስቆጥሩ እንጂ ኑሮስ ንሳ ስልሳ ሶስተኛ ደቂቃ ላይ እንዲሁም ደግሞ ሀላንድ ሰባ ስምንት ና ሰባ ስት በአንድ ደቂቃ ልዩነት አካባቢ አስቆጥሮ ከዛ ደግሞ ለአርሰን ዘጠና ሶስተኛ ደቂቃ ላይ አስቆጥሮ እንግዲህ አክሽፎባቸዋል። አስራአንድ የጎል ሙከራዎች የሚያደርጉም ጣሊያኖች ወደ ጎል ምክሮች ወደ የተቻሉት ግን አንዱም ብቻ ሆናል። በአንጻሩ አስር የሞከሩት እንዲሁም ደግሞ አምስት ኦን ታርጌቶች ማድረግ የቻሉት ኖርዌዮች በአጠቃላይ ሁኔታ እንግዲህ አስር ለአምስት ፊነት የቻሉበት ሁኔታ እኔ የተፈጠረው ማለት ነው። ይህንን ተከትሎ ኖርዌይ ከሀያ ስምንት ዓመታት በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ የገባችበት ሁኔታ ነው የተፈጠረው ማለት ነው። ዛሬ የሚደረጉ ሌሎች የዓለም ዋንጫ ማጣሪያ መርሃ ግብሮች አሉ። ቼክ ሪፐብሊክ ከግብታራ፣ ጀርመን ከስሎቫኪያ፣ ማልታ ከፖላንድ፣ ሞንቴግሮ ከክሮኤሽያ፣ ኔዘርላንድ ከሉቲያ፣ ሰሜን አየርላንድ ከሉክዘምበርግ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። እነዚህ ሌሎች በዛሬ ሁለት የሚደረጉ ወሳኝ መርሃግብሮች ናቸው ማለት ነው። ከዓለም ዋንጫው ማጣሪያ ጋር በተገናኘ ማለት ነው። ሌላ ልናነሳ የምንስራቸው ጉዳዮች ደግሞ ከዓለም ዋንጫ ማጣሪያ ወጣ ስንል የተደረጉ ሌሎች ስፖርታዊ መረጃዎች አሉ። እነሱም ደግሞ ወደ እናንተ ለማጋራት እንሄድ። እንደሚታወቀው ወቅቱ ኢንተርናሽናል ብሬክ እንደመሆኑ መጠን ኢንተርናሽናል ብሬኮች ላይ አንዳንድ ጉዳቶች መሰባታቸው አይቀርም። ብዙ ጊዜ ደግሞ በኢንተርናሽናል ብሬክ ወቅት ጉዳት ሲያስተናግዱ የምንመለከታቸው የአርሰናል ተጫዋቾች ናቸው። ባለፈው ፕሮግራማችን ተከታተላችሁ ከነበረ ስናነሳው የነበረው ጉዳይ ነበር። የጋብሪኤል ማጋሬስ በኢሚሬትስ መቆየቱ ለአርሰናል መልካም ዜና ነው። ምክንያቱም ከዚህ በፊት ቡድኖች በወጡበት በጣም እጅጉን ሲቸገሩ ነበር ብለን እናነሳ ነበረ። በአሁኑ ግን ያ ነገር ይበልጥ ተጠናክሮ እነሱን ጎጂ ሆኖ የመጣበት ሁኔታ የተመለከተው ነው። ምክንያቱም ሁለት ወሰን ተጫዋቾቻቸውን አስወጥቷቸዋል። የአርሰናሉ እንግዲህ የተከላካይ ስፍራ ተጫዋች ጋብሬል ማጋሬስ ጉዳት አጋጥሞታል። የብራዚል ብሔራዊ ቡድን ከሴኔጋል ጋር በኤምሬትስ ሰደም እየከናወረ የሚገኘው ወዳጅነት ጨዋታ ላይ ገብሬ ማገደች ጉዳት ገጥሞት ተቀይሮ እንደወጣ እናውቃለን። ጉዳቱም የበሽት ጉዳት እንደሆነ እየተገለጸ የነበረ ቢሆንም ትናንትና ግን የብራዚል ብሔራዊ ቡድን ዶክተሮች እንዳረጋገጡት ከሆነ የተጫዋቹ ጉዳት የተነሳ ጉዳት እንደሆነ እና በህክምና ባለሙያዎች ጉዳቱ ከታየ በኋላ የጉዳት ሁኔታ ምን ያህል ጊዜ ከሚዲያ ረቋል የሚለው ነገር እንደሚገለጽ ነው የተገለጸው። ይህንን ተከትሎ ወደ ታንዛኒያ በመቅጠም በመሄድ ፈረንሳይን ከሚገጥመው ቲም ውጭ የሆነበት ነው የተፈጠረው። ሌላኛው ሪካርዶ ካላፊዮሪ ነው፣ በመጠነኛ ጉዳት ምክንያት እሱም የጣሊያን ብሔራዊ ቡድን ካምፕ ለቆ መውጣቱን የተገለጸው ተጫዋቹ ወደ ለንደን የሚመለስ ሲሆን በአርሰናል የትናንት ባለሙያዎችም እንዲ እንደሚያገግም እንግዲህ ተናግሯል ማለት ነው። የአዙሪዎቹ አሰልጣኝ ጀናሮ ጋቱሶ ለጨዋታው ለመድረስ ሞክሮ ነበር፣ ነገር ግን ከዚህ በላይ ግፊት ማድረግ አይችልም ብሎ የተናገሩበት ሁኔታ አለ። በቀጣይ ደግሞ የአርሰናል ተጋጣሚ የከተማ ተቀናቃኙ የለንደን ደርቢ ነው የሚሆኑና በዚህ ዙሪያ ስንመለከት የምናገኘው አንዱ ነገር ነው ማለት ነው። የአርሰናል መጎዳት ታዲያ በብዙ መንገድ እየተጎዳ የሚገኘው አርሰናል አሁን ላይ ኢንተርናሽናል ብሬክ ሊጨረሱ አብዛኛው የእንግሊዝ ተጫዋቾች በመሆናቸው ምክንያት እጅግ ደስተኛን ናቸው ብሎ መነሳት ይቻ ራይስ ዱም ኤዜ በቋሚነት ሲጀምሮ ሁሉም ተደናግጠው ነበረ ማለት አንድ ሲመጣ የሆነ የነፈራቸው ነገር መምጣት አይቀርም እና ያንን ተከትሎ ብዙዎች በዚህ ሁኔታ ላይ ይበልጥ ከፍቷቸው ተመልክተን ነበረ። እኛም ደግሞ ያንን ሀሳባቸውን ከቆሙ ነገር ውስደን በዚህ ደረጃ ልናጋራቸውን ወደድን። ክብራትና ክብራን አሁንም እንደቀጠልን ነው። እናንተ እንዲነሳላችሁ የምትፈልጉት ሀሳብ እና አስተያየት እንዲኖራችሁም ካላችሁም እንድታጋሩን ጠየቅን ማለት ነው። በሌላ የአውሮፓ መረጃዎች ደግሞ ከዝውውር ጋር በተገናኙ አንዳንድ መረጃዎችን እናንሳ። ሰሞኑ ከማንቸስተር ዩናይትድ እንዲሁም ደግሞ ከአርሴናል ጋር በስፋት ስሙ እየተያያዘ የሚገኘው ካርያም አደሚ በዶርትመንት ቤት ደስተኛ እንደሆነና ከዶርትመንድ ጋር ዋንጫ የማሰከት ፍላጎት እንዳለው በዶርትመንድ ቤት መቆየት መጫወት እንደሆነ የተገለጸው፣ አሁን አሁን ይህ ነገር ፋሽን እየሆነ ይመስላል። ማለት አንድ ተጫዋች ወደ አንድት ክለብ ትፈለጋለህ ተብሎ በሚታማበት ወይም ደግሞ በሚፈለግበት ታይም ላይ የበለጠ ለዛ ክለብ ያለውን ፍላጎት ለዛ ክለብ ያለውን ሁኔታ አጎብሮቶ ሲታይ ነው እያሳዩ የሚገኙት። አሁንም ካሪያ ማዲያሚ ያንን ሂደት ነው እየተመለከትንበት ያለ ነው። ሌላ ከዘውር ጋር በተያያዘ ማንቸስተር ዩናይትድ ነው የምንመለከት። ማንቸስተር ዩናይትድ በሁለትሺ ስድስት መጀመሪያ ላይ እንግዲህ ካርሎስ ባሌባን የገሩ ለማድረግ ፍላጎት እንዳለው ነው የተገለጸው። ቅዳሜ የሚሰጠው ጉዳይ እሱ ነው። ኤሌት አንደርሰን እንዲሁም ደግሞ አዳም ዋርትን ሲባሉ ነበረ። ሆኖም ግን ትናንትና ፋብሪዚ ዘት በወጣው መረጃ መሰረት ማንሰሜትሪክ በሚሰጠው ለካርሎስ ባሌባ ነው ብሏል። እንደሚታወቀው ማንሰሜት ትልቅ መሀል ላይ ኳሶችን ፕሮግረስ አድርጎ ፍሮንት ፓሶችን የሚያበዛ አማካኝ እንደሌለው ይታወቃል። ታዲያ ይህንን ተከትሎ ነገሮችን ማሻሻል የሚችሉ ቢልድ አፕ የሚያደርጉበት ሰዓት ላይ ኳሶችን በተረጋጋ ሁኔታ መስርቶ ለፊት ለፊት ላሉ ተጫዋች ማከፋፈል የሚችል እንዲሁም ደግሞ በመከላከል እንቅስቃሴ ላይ ጥሩ ሂደቶችን ማሳየት ከሚችሉ ተጫዋች መካከል አንዱ ነው ካርሎስ ባሌባ። ምንም እንኳን በዚህ ውድድር አመት ደካማ አፈጣጸሞች ቢኖሩትም ተጫዋቹ ግን ዋጋ ለማስቀነስ ብሎ ደግሞ ወደ ማንቸስተር እያደረገ ከሚገኘው ጥረት መካከል አንዱ እንደሆኑ የተገለጸ የሚገኘው በአንጻሩ ደግሞ የማንችስተር ደጋፊዎች ከፐርፎርማንስ አንጻር ይሁን ከዋጋ አንጻር ኤሌት አንደርሰን እንዲሁም ደግሞ አዳም ርታ ቢሆን የተቻለ ነው ብለው ሀሳባቸውን እያቀረቡ ይገኛል። እናንተ ደግሞ የእናንተ ሀሳብ ነው ታጋሩን ዘንድ ያቅናል። ከዚሁ የዙር መስኮት ዜና ሳንወጣ የምናገኘው ደግሞ ሊቨርፑል ነው። ሊቨርፑልም በመከላከል ሂደቱ ላይ እጅግ ጥያቄ ሲነሳበት ነበር ቲም። ቢሆንም አሁን ላይ ግን ሊቨርፑል የሚያስፈልገኝ ተከላካይ ሲሆን የመሀል ሜዳ ተጫዋች ነው። በእርግ የመሀል ሜዳ ተጫዋች ያስፈልገዋል። ከሰሞኑ ነባራዊ ሁኔታ ወቅቶች ስንመለከት አንገብጋቢው ጉዳይ ነው ብለልን ይዘ ምንችለ። ግን በሊቨርፑል ሁኔታ የተጫዋቾችን የዝውውር መስኮት ከተመለከትን ምናልባት ኮናቴ ወደ ማድሪድ የተባለ ነው ፓሪዚዮ የኮንትራት ማራዝም ወሬው አሁንም እንደቀጠለ ነው። ክለቦቹ እርስ በርስ ንግግር ያደረጉ ነው ቢባልም እስካሁን ከድርድር ላይ ባለፈ መዝለል አልቻሉ። በዚህ ጉዳይ እንግዲህ የተለያዩ ክለቦች ጣልቃ እየገቡ ይገኛል። ባየር ሙኒክ ኦፖሜካኑን ካጣ ኮናቴን ምትክ ማድረግ ይፈልጋል። በአንጸሩ ማድሬድ ደግሞ ሁለቱን ኦፖሜካኑ ነው ኮናቴንም ከሁለቱ አንዱ ለማስፈረም ፍላጎት እንደሆነ የተገለጸ የሚገኘው የማርክጉ ይሄ ጉዳይም በማድሬድ እጅ ስር መግባቱን ተከትሎ አሁን ላይ ሊቨርፑል ከሚያስፈልገው ተከላካይ ይልቅ የአዳም ዋርተን ጋራ ስሙ እንደተገናኘ ከተጫዋቹ ክለብ ጋር በመገናኘት ንግግር እንዳደረገ ከተጫዋቹ ወኪል ጋር በተያያዘ ከዝውውር ጋራ እንደተወያየና ምናልባት በጥር የዝውውር መስኮት እሱ ለማስፈረም እንቅስቃሴዎችን ለማድረግ በዝግጅት ላይ መሆናቸው ነው የተገለጸው ማለት ነው። ሌላኛው ኬናን ይልዲዝ ነው። ይህ ተጫዋች ደግሞ ከጆቬንቱስ ጋር በክረምቱ ሊለያይ የሚችልባቸው ሁኔታዎች እንዳሉ በስፋት እየተነገረ ነው የሚገኘው። ከጁቬኒ ጋር እያደረገ የነበረው የዘውውር ድርድር ከስምምነት ላይ መድረስ አልቻለም። ይህንን ተከትሎ የተጫዋቹ ቀጣይ ማረፊያ ሊሆን የሚችለው የእንግሊዝ ፕሪሚየር ሊግ እንደሆነ የተገለጸ የሚገኙ በርካታ የፕሪሚየር ሊግ ክለቦች ተጫዋቹን እያናገሩት እንደሆነና ምናልባት የተጫዋቹ ቀጣይ መዳረሻ ሊሆን የሚችለው የእንግሊዝ ፕሪሚየር ሊግ ክለብ እንደሆነ ነው። ይህም ከሆነ አርሰናል ቶተንሃም፣ እንዲሁም ደግሞ ቼልሲ፣ በተመሳሳይ ደግሞ ማንቸስተር ዩናይትድ የተጫዋቹ ፈላጊዎች ናቸው ተብሏል። ሶበዝ ላይ ኮንትራት ለማራዘም ከሊቨርፑል ጋር ንግግር ማጀመሩ ሌላው የተሰማ መረጃ ነበረ። ዘንድሮ እንግዲህ ቡድኑን በድንቅ ሁኔታ ያስቀጠለ የሚገኘው ዶሚኒክ ሶበዝ ላይ ቡድኑ በትን በተሸነፈበትም ጨዋታ ላይ እጅግ ጥሩ እንደሆነ የተመለከተ ነው ነበረ ታዲያ የጥሩነቱን የሚገባ የሚመሰክርለ ደግሞ ሊቨርፑል ተጫዋቹን ሳያጡ በጊዜ ኮንትራት ለማስፈረም ከወዲሁ እንቅስቃሴ መጀመራቸው ነው እየተገለጸ ማለት ነው። በአጠቃላይ እንግዲህ ክቡራትና ክቡራን ተመልካቶቻችን የነበረን ስፖርት መረጃዎች እነዚህን ይመስሉ ነበረ። ምናልባት ግን ለማጋራት ያክል ገና ጀስት ሩመር ቢሆንም ኦፊሻል ባይሆንም ክርስቲያኖ ሮናልዶና ሜሲ ዘላስት ደንስ ድጋሜ ሊገናኙ የሚችልባቸው ሁኔታዎች እንዳሉ ነው እየተገለጸ የሚገኘው በአቡዳቢ የሰባ አራተኛ አመት የባንክ መስረቻ አመት ላይ ልዩ ፌስቲቫል ለማድረት ተዘጋጅቷል። በዚያ ፌስቲቫል መርሃ ግብር ዋዜማ ክርስቲያኖ ሮናልዶና ሜሲን ዳግም በሜዳ ላይ ለማገናኘት እቅድ መያዙን የተገለጸው ምናልባት ኦልስታር ቲሞችን ከዚህ በፊት ክለቦችን ጠይቀው ጥያቄ ውድቅ እንደተደረገባቸው ተገልጿል። እና ደግሞ ይህንን ተከትለው ኦልስታር ቲሞችን ወይም ደግሞ የፉትቦል ሌጀንዶች ነው ማለት መርጠው ልክ አሁን ባየር ሙኒክ ካፕ ጀምሮ እንዳሰበው አይነት ሲስተም በመጀመር ሁለቱም ተጫዋቾች ዳግም ሊመለከታቸው ነው የተገለጠው። ያው ሩመሩን እንደተመለከት ነው። በሶስት አይነት መንገድ ነው ወይ ስፖርታዊ መንገዱ ሊከናወን የታሰበ። አንደኛው ጀስት ፍሬንድሊ ማች በሮናልዶ እና በሜሲ መካከል ሊኖር፣ አንዳንዱ ደግሞ ላይክ የቱርናመንት አይነት ሚና ሊኖር ይችላል የተባለበት አለ ውድድሩ ማለት ቀጥሎ ማለፍ ለምሳሌ የዩናይትድ ሌጀንዶች፣ የባርሳ ሌጀንዶች ምናምን እነዚህ እነዚህ አንድ ላይ ተሰብስቦ የጥሎ ማለፍ ወይ ከውት መርሃ ግብሮችን አድርገው ከዛ በኋላ ስቴጅ ፋይናል ዋንጫ ሴራሞኒዎች ምናምን በውድድሩ ላይ እንዲኖሩ የታቀደበት ሁኔታ ነው ያለው። ከዛ በተረፈ ግን ሶስተኛው እና የመጨረሰው ደግሞ ውድድሩን ቅርጽ ከማሄዳቸው በፊት የሁለትም ተጫዋቾች በእግር ኳስ ማምሻ ላይ ስለሆኑ ክለቦቹን እርስ በእርስ የስኬት የገንዘብ ሽልማት ሊያደርግ ሊያመጣላቸው የሚችል ልዩ ውድድር ነው ተብሎ ነው የተያዙ ማለት ነው። መረጃው ነው ላንጋራቸው። ውድድር ያው ይሄ ሊሆን የሚችለው በፈረንጆቹ አዲስ ዓመት ማግስት አካባቢ ወይም ደግሞ ሰሞን ላይ እንደሆነ ነው የተገለጸው ማለት ነው። የክለቦቹ ፈቃደኝነት የተጫዋቾች ፈቃደኝነት ምን ያህል ነው የሚለውን ነገር በጊዜ ስ ምንመለከት ነው የሚሆነው። ከሆነ ግን ምናልባት የመጨረሻውን የእርስ በርስ ሁኔታቸውን መለከት የምንችልባቸው ሁኔታዎች እንዳለ ነው ማለት ነው። የሚጠቀመው ተደንጥሞ ስለነበረ ከልብ እናመሰግናለን። እንደገና በሌላ መረጃ ሰዓት እስክንገናኝ ድረስ ቸር ሰምቱ። ዛሬ ሰኞ ነው። መልካም የስራ የትምህርት የመጀመሪያ ቀን እንዲሆን እንመኛለን። መልካም ቀን